ህወት በወልቃይት ጥቃት ከፈተም የህወት አርሚ ሰባ ጦር ሌሊቱን በኮሎኔል ደመቀ ዘውዱ ኃይሎች ላይ ያልታሰበ ጥቃት ፈጽሟል። ጥቃቱን ተከትሎ ከኩለ ቀን እስከ ሌሊት ከባድ ውጊያ ተደርጓል። የህወት ጥቃት ዓላማም ምን እንደነበር የታወቀ ሲሆን ጦሩን እየመሩ ወደ ውልቃይት የገቡት የትግራይ ጄኔራል ማንነትም ታውቋል። በሌላ በኩል ጄኔራል ታደሰ ወረደ እጃችን ላይ ያለችው ትንሽ ሰላም ከእጃችን ልታመልጠን ነው ሲሉ ስጋታቸውን ገልጸዋል። በዝርዝር እናስደምጣቸዋለን። በአስር ሺዎች የሚቆጠሩ ነዋሪዎችና ንግዶች በትንሽ ወይም ያለምንም ማስጠንቀቂ የተባረሩበት የኮሪደር ልማት ፕሮጀክት የባለ ሀብቶችን መዋለ ነዋይ የማፍሰስ ፍላጎት እንደገደበ የአሜሪካ መንግስት ሪፖርት አስታወቀ። ግጭቶችንና የውጭ ምንዛሬ ተመልዩነት እንደገና መስፋትን የሚጠቅሰው ሪፖርቱ የኢትዮጵያ የኢንቨስትመንት ሁኔታ ለአሜሪካና ሌሎች የውጭ ንግዶች ፈታኝ ነው በማለት መገምገሙን አስታውቋል። ኢትዮጵያን የተመለከተው የመስሪያ ቤቱ ሪፖርት በስጋትነት ካነሳቸው ጉዳዮች አንዱ አዲስ አበባ ተጀምሮ ቢያንስ በ40 የሀገሪቱ ከተሞች በመካሄድ ላይ ያለውን የኮሪደር ልማት ፕሮጀክት መሆኑን አመላክተዋል። ኢትዮጵያን በተመለከተም በርካታ ጉዳዮችን ያነሳበትን የአሜሪካን መንግስት ሪፖርት ዘርዘር አድርገን እንዳስሳለን። ጄኔራል አልቡርሃን ኢትዮጵያና ኤርትራን የመሸምገል ጥረት ለማድረግ ማቀዳቸው ተሰማም። ይህንን እቅድ የገለጹት የሱዳኑ ጠቅላይ ሚኒስትር ናቸው። እንመለስበታለን። አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ የረሳችሁ የተወደዳችሁ አንዳፍታ ሚዲያ ቤተሰቦች አንድ አፍታ ላውኑ መደመጥ አለባቸው ያልናቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገኝተናል። አብራችሁን ትቆዩ ዘንድ ግብዣችን ነው። ሕዋት በወልቃይት ጥቃት ከፈተ። የህዋት አርሚ ሰባ ጦር ሌሊቱን በኮሎኔል ደመቀ ዘውድ ኃይሎች ላይ ያልታሰበ ጥቃት ፈጽሟል። ጥቃቱን ተከትሎ ከኩለ ቀን እስከ ሌሊት ከባድ ውጊያ ተደርገዋል። የሕዋት የጥቃት ዓላማም ምን እንደሆነ የታወቀ ሲሆን ጦሩን እየመሩ ወደ ወልቃይት የገቡት የትግራይ ጀኔራል ማንነትም ታውቋል። በሌላ በኩል ጀኔራል ታደሰ ወረደ እጃችን ያለችውን ትንሽ ሰላም ከእጃችን ልታመልጥ ነው ሲሉ ስጋታቸውን ገልጸዋል። የወልቃይት ነገር ሊፈ የተነዳ ከጫፍ ደርሷል። ህወት ለወራት ያዘጋጀውን ጦር ወደ ወልቃይት አሰማርቷል። በተጠንቀቁ ሆነው የከረሙት የኮሎኔል ደመቀ ወታደሮች ትናንት ለጥቂት ተዘናግተው ጉድ ተሰርተዋል። የህወት አርሚ ሰባ ጦር በሸረሪና በኩል ትናንት ከሌሊቱ ዘጠኝ ሰዓት በፈጸመው ትንኮሳ ምክንያት በገበሬዎች ማሳና ንብረት ላይ ጉዳት መድረሱን የደረሰን መረጃ ያመላክታል። ሌሊቱን ከሸረሪና ተነስተው ዘልቀው በመግባት በረከት በምትባል ቀበሌ ከሰላም አስከባሪ የተከዘ ዘብ ተኩስ በመክፈት ሲቪል ሰዎችን አፍነው ወስደዋል በዚህ ሰዓት መከላከያና የትከዚዘ ተከዚዘ በጋራ በመሆን ወደ አካባቢው በማቅናት እርምጃ እየወሰዱ መሆኑን ምንጮቻችን ገልጸዋል ይህ በእንዲህ እንዳለ ጄኔራል ታደሰ ወረደ እጃችን ላይ ያለችው ትንሽ ሰላም ከእጃችን ልታመልጥ ነው ሲሉ ስጋታቸውን ገልጸዋል አሁን ያለው ደካማ ሰላም ከእጃችን እንዳይወጣ ተገቢውን ጥንቃቄ ማድረግ አለብን ብለዋል የትግራይ ክልል ጊዜያዊ ፕሬዝዳንት የሆኑት ሌተናል ጄኔራል ታደሰ ወረደ ይህንን ንግግር የተደረጉት በአዲግራት ከተማ በተከናወነ የመስቀል በዓል አከባበር ላይ ነው። በዓሉ በመላ ትግራይ በድምቀት ተከብሮ መዋሉን የገለጹት ፕሬዝዳንቱ ቢሆንም በፕሪቶሪያ ስምምነት ላይ የተፈጠሩ ችግሮች መፍትሄ ባለማግኘታቸው ህዝቡ ያለ ስጋት በዓሉን ማክበር እንዳልቻለ አስታውቀዋል። ንግግራቸውን ሲቀጥሉ የተፈናቀሉ ወገኖች እንዲመለሱና የትግራይ ግዛቶች እንዲመለሱ እንዲሁም በሁሉም የትግራይ ክፍል በዓሉ በነጻነት እንዲከበር የፌዴራል መንግስት በሕገ መንግስቱ መሰረት የትግራይን ህዝብ ጥያቄ መመለስ ይገባዋል ያሉት ሌተናል ጄኔራል ታደሰ ወረዳ በሕገ መንግስቱ መሰረት መፈታት የነበረባቸው ጉዳዮች መዘግየታቸውን አስታውቀዋል። ያሉትን ችግሮች ለመፍታት ጊዜው አስተዳደሩ የቱንም ያህል እድሉ ጠባብ ቢሆንም ሰላማዊ አማራጭን እንደሚጠቀምም አስረድተዋል። ጨምረውም አንድ መሪ መፈተን ያለበት ጦርነትን በማስቀረት ሁሉንም የሰላም አማራጭን ተጠቅሞ ተልዕኮን ማሳካት ሲችል ነው። አሁን ያለውን ደካማ የሆነ ሰላም እንደ ወርቃማ ድል ወስደን ሁላችንም ይህ ከእጃችን እንዳይወጣም ተገቢውን ጥንቃቄ ማድረግ ይገባናል ብለዋል። በሌላ በኩል በትግራይ ተወላጆች መካከል አንድነትን ለመመለስ የመግባባትና እርቅ ሰላም ኮንፈረንስ በዚህ ዓመት እንደሚከናወን ገልጸው ኮንፈረንሱ የተራዘመው የተሻለ ሁኔታ ለመፍጠር መሆኑን አስታውቀዋል። ጨምረውም በውስጣችን ያለውን ችግር በአስተዳደራዊ መንገድ ሳይሆን በኃይል ለመፍታት መሞከር ለአንድነታችን ትልቅ ፈተና ሆኗል ያሉት ፕሬዝዳንቱ ችግሩን ለመፍታት አማራጩ ንግግርና ውይይት መሆኑንም ገልጸዋል። በአስር ሺዎች የሚቆጠሩ ነዋሪዎችና ንግዶች በትንሽ ወይም ያለምንም ማስጠንቀቂያ የተባረሩበት የኮሪደር ልማት ፕሮጀክት የባለ ሀብቶችን መዋለ ነዋይ የማፍሰስ ፍላጎት እንደገደበም የአሜሪካ መንግሥት ሪፖርት አስታወቀም። ግጭቶችንና የውጭ ምንዛሬ ተመልዩነት እንደገና መስፋትን የሚጠቅሰው ሪፖርቱ የኢትዮጵያ የኢንቨስትመንት ሁኔታ ለአሜሪካና ሌሎች የውጭ ንግዶች ፈታኝ ነው በማለት ገምግሟል። የአሜሪካ መንግስት ይህንን ግምገማ ያሰፈረው አረም መስከረም 162018 ዓ ም ይፋ ባደረገው አመታዊ የኢንቨስትመንት ሁኔታ መግለጫ ነው። የአሜሪካ ኩባንያዎች በመረጃ ላይ የተመሰረተ ውሳኔ እንዲያሳልፉ በሚል በአገሪቱ የውጭ ጉዳይ መስሪያ ቤት የሚዘጋጀው የሪፖርት ከ170 በላይ የሚሆኑ ሀገራት የኢንቨስትመንት አመንችነት ሁኔታ ይዳስሳል። ኢትዮጵያን የተመለከተው የመስሪያ ቤቱ ሪፖርት በስጋትነት ካነሳቸው ጉዳዮች አንዱ በአዲስ አበባ ተጀምሮ ቢያንስ በ40 የሀገሪቱ ከተሞች በመካሄድ ላይ ያለውን የኮሪደር ልማት ፕሮጀክት ነው። በተለይም የከተሞች ዋና ዋና መንገዶችን ገጽታ ማስዋብ፣ የእግረኛ መንገዶችን ማስፋት፣ እንዲሁም የመዝናኛ ቦታዎችን መገንባት ላይ የሚያተኩረውን ይህ ፕሮጀክት የተጀመረው የካቲት 2016 ዓ ም ነበር መንግስት የኮሪደር ልማት ኢትዮጵያን በምስራቅ አፍሪካ ቁልፍ የንግድና የሎጂስቲክ ማዕከል ለማድረግ ያለም ፕሮጀክት እንደሆነ ይገልጻል። ፕሮጀክቱ መሠረተ ልማትን እንደሚያጎለብት እንዲሁም ድንበር ተሻጋሪ ንግድን እንደሚያሳልጥም ያብራራል። የአሜሪካ የውጭ ጉዳይ መስሪያ ቤት ሪፖርት በ በኩሉ ፕሮጀክቱን የተመለከተው ከነዋሪዎችና ንግዶች የንብረት መጠበቃ ጋር በተያዘ ነው። ሪፖርቱ በተከታታይ የተተገበሩት የኮሪደር ልማት ፕሮጀክቶች በውጭ ዜጎች ባለቤትነት የተያዙትን ጨምሮ በአስር ሺዎች የሚቆጠሩ ነዋሪዎችንና የንግድ ድርጅቶችን አባሯል፣ ንብረቶቻቸውን በትንሽና ያለምንም ማስጠንቀቂያ ወይም ካሳ አፍርሷል ብሏል። በኮሪደር ልማቱ ምክንያት ከተካሄዱ መፈናቀሎች መካከል የተወሰኑት ያለምንም ማስጠን ማስታወቂያና ጠበንጃ ተደቅኖ እንደተፈጸሙ በውጭ ዜጎች ባለቤትነት የተያዙ ቢዝነሶች መናገራቸውንም ሪፖርቱ ያትታል። ይህ የፕሮጀክቱ አካሄድ የባለሀብቶችን ሀብቶችን ፍላጎት እንደገደበ ገልጿል። በኢትዮጵያ ሕገ መንግስት መሠረት መሬት የሕዝብ ንብረት መሆኑን የሚጠቅሰው ሪፖርቱ በዚህም ምክንያት ኢንቨስተሮች መሬትን መከራየት እንጂ ባለቤት መሆን እንደማይችል ያስታውሳል። ይህ አሰራር ባለስልጣናት ለሕዝብ ጥቅም መሬቱን መልሰው እንዲወስዱ ወይም የሊዝ ስምምነትን በቁጥጥር ስር እንዲሰረዙ እንዳስቻላቸው አስፍሯል። በሪፖርቱ ላይ የተጠቀሰው በቂ ካሳና ማስጠንቀቂያ ያለመስጠት ጉዳይ ዓለም አቀፉ ሰብአዊ መብቶች ተሟጋጅ ተቋም አምኒስቲ ኢንተርናሽናል በሚያዝያ 2017 ዓ.ም ባወጣው ሪፖርት ላይም የተንጸባረቀ ነው። መንግሥት በበኩሉ የኮሪደር ልማት በተከናወነባቸው አካባቢዎች ለተነሱ ሰዎች ምትክ ቤትና ቦታ እንዲሁም ካሳና መቋቋሚያ መስጠቱን ይገልጻል። ዓመታዊው የአሜሪካ መንግሥት ሪፖርት በበኩሉ በውጭ ዜጎች ባለቤትነት የተያዙ ንግዶች በፕሮጀክቱ ከይዞታቸው እንዲነሱ ሳይደረግም እንኳ ቀጥተኛ ባልሆኑ መንገዶች ስራቸው ላይ ተጽዕኖ መድረሱን ይጠቅሳል። የኮሪደር ልማት ፕሮጀክቶች ከንግድ ቦታዎች ፊት ለፊት ያሉ መንገዶችን ማፍረሳቸውን የሚያነሳው የአሜሪካ መንግሥት ሪፖርት ይህም የንግድ ሥራን የማይቻል እንዳደረገው ያስረዳል። ከዚህም የተነሳ የንግድ ሥራዎች ቀጥተኛ ባይነኩም እንኳ ከሥራ እንዲወጡ መገደዳቸውን አትቷል። ከዚህ ጋር በተያዘም አንዳንድ የውጭና የአገር ውስጥ ባለሀብቶች ድንገተኛና ከፍተኛ የግብር ግመታም ወይም ወደ ኋላ ተመልሶ በሚሰራ አዲስ ሕግ የተነሳ የመጣ የግብር ጥያቄ እንዳጋጠማቸው መግለጻቸውን ጠቅሷል። እነዚህ የግብር ጥያቄዎች የቀረቡት ያለበቂ ግልጸኝነት ወይንም አሰራር ሳይከተሉ እንደሆነ የሚናገረው ሪፖርቱ ትርፋቸው በከፍተኛ ሁኔታ እንዲቀንስ እንዳደረገው፣ እንዲሁም እርምጃው ቀጥተኛ ያልሆነ መንገድ የባለቤትነት መብት መጣስ ድርጊት እንደሚያቋቁም አስፍሯል። ሪፖርቱ ስለ ሙስና በሚያብራራበት ክፍሉ ላይም የኮሪደር ልማት ልማት ፕሮጀክቶች ላከናወኑ ኩባንያዎች ኮንትራት የተሰጠበትን መንገድ ጠቅሷል። ከህግ በተቃረነ መልኩ የኮሪደር ልማት ፕሮጀክት የግንባታ ኮንትራክቶች ለጨረታ አልቀረቡም፣ ይልቁንም ከመንግስት ባለስልጣናት ጋር ግንኙነት ላላቸው ኩባንያዎች ተሰጧቸዋል ብሏል። የአሜሪካ መንግስት ሪፖርት እንደሚያስረዳው ከኮሪደር ልማት በተጨማሪ ግጭቶችም የንብረት መብት ጥሰት አስከትለዋል። በተለይም በአማራና ኦሮሚያ ክልሎች ያሉ ግጭቶች ምግባር የለሽ የሆኑ ባለስልጣናት ወይም የታጣቂ ቡድኑ አባላት በተደጋጋሚ ንብረቶችን እንዲነጥቁ ምክንያት መሆናቸውን ገልጿል። በሁለቱ ክልሎች የሚገኙ የቱሪስት ሎጂ ባለቤቶች ንብረቶቻቸው ያለምንም ካሳ በኢትዮጵያ መከላከያ ሰራዊት አባላት ማረፊያነት ተይዘው እንደነበር መናገራቸውንም አክሏል። ግጭቶቹ የእንቅስቃሴ ገደብ እንዲጣል ማድረጋቸውን እንዲሁም የመንግስትን ጣልቃ የመግባት አቅም መገደባቸውንም ዘርዝረዋል። ወደ ግጭት የመመለስ ስጋትን የደቀነውና እየጨመረ የመጣው የትግራይ ክልል የፖለቲካ ውጥረትም በተግዳሮትነት ተጠቅሷል። ጄኔራል አልቡርሃን ኢትዮጵያና ኤርትራን የመሸምገል ጥረት ለማድረግ ማቀዳቸው ተሰማ። ይህንን እቅድ የገለጹት የሱዳን ጠቅላይ ሚኒስትር ከማሊ እንድሪስ ናቸው። ማዳ ማስር የተሰኘው የሱዳን ሚዲያ ዛሬ እንደዘገበው ጠቅላይ ሚኒስትር ከማሊ እንድሪስ ለተመድ ጠቅላላ ጉባኤ ወደ ኒውዮርክ የተጓዙ ሲሆን በቆይታቸውም ከተለያዩ ሀገራት መሪዎች ጋር ውይይት አድርገዋል። ከእነዚህም መካከል ሐሙስ ዕለት ከጅቡቲው ፕሬዝዳንት እስማኤል ኡመር ጌሌ ጋር ያደረጉትን ጠቅሷል። ሚኒስትር ኢንድሪስ በዚህ ውይይት ሱዳን ወደ አፍሪካ ህብረት በምትመለስበት ሁኔታ ላይና በአፍሪካ ቀንድ ወቅታዊ ሁኔታ ዙሪያ ጥልቅ ምክክር ማድረጋቸውን የጠቀሰው ዘገባው ከእነዚህ መካከል በኢትዮጵያና ኤርትራ መሃል የተፈጠረውን ውጥረት እንደሚገኝበት አስረድቷል። በውይይቱም ጠቅላይ ሚኒስትር ከማል ኢትዮጵያና ኤርትራን ከጄኔራል አብዱል ፈታህ አልቡርሃን ጋር በመሆን ለማሸማገል ጥረት እንደሚያደርጉ ለጅቡቲው ፕሬዚዳንት ቃል እንደገቡላቸው ዘገባው አስታውቋል። ይህ በእንዲህ እንዳለም በዚሁ ቀን በቅርቡ የተሾሙት የሱዳን ውጭ ጉዳይ ሚኒስተር ሞሂ ኢደን ሰላም ከኤርትራዋቻቸው ኡስማን ሳላህ ጋር ንግግር ማድረጋቸውን ገልጿል። በውይይቱ ላይ ኤርትራ የሱዳን ኤምባሲዋን መልሳ በምትከፍትበት ሁኔታና በቀይ ባህር ደህንነት ላይ ትብብር በሚደረግበት መንገድ ላይ ምክክር መደረጉንም አስታውቋል። የኤርትራው ውጭ ጉዳይ ሚኒስተር ሱዳንን እንዲጎበኙ ከሱዳናቻቸው ግብዣ እንደቀረበላቸውም ዘገባው አስረድቷል።